ሁለት እግርሽን ሰባብሬ ሀውልትሽን እዚህ ጋር ሳላቁም ቀጥ ብለሽ ውጪ ዳግመኛ እንዳትመለሽ እሱንማ እሱ እርግጠኛ ትሆን አንዳንድ ጊዜ ስትናፍቀኝ የመጣው ቼክ አደርጋለሁ እሺ ተሰናካይ ደግሞ እኔንም ልታሰናኪኝ ወራዳ ድርሽ እንዳት አዎ ሰ ገና ነው ጉርሽ መሳይሽ አንቺ የዲያብሎስ ግራ ከ

እሱን ልክ ነህ አቤጊ፣ ግን በቃ ህልም ህልም ይመስለኛል። ቆያ ሁሉ ያሳለፍናቸው ነገሮች እንዲህ ለመለየት ነበር እንደ ልጅ ስታስቢ እንደነበር አላውቅም። ግን ሰው ያለ ልክ ሲቀርብሽ ለምን እንደሆነ ማወቅ አለብሽ። ማንኛውም ሰው ያለ ምክንያት አይወድሽም። የሄደን ሰው መሸኘት፣ የሚመጣ ሰው ደግሞ ለመቀበል ልብሽን ዝግጁ ማድረግ አለብሽ እሺ። እየሞከርኩ ነው። ግን በቃ አቤጊ፣ ልቤ በጣም ተጎድቷል። የምወዳቸው ሰዎች በሙሉ ትተውኝ ሄደዋል። ተመስገን በለል። ለምን ነው ተመስገን የምታመሰግኘው? አንቺ ስላለሽ። አየሽ እነሱ የሉም፣ አንቺ ግን አሁንም ተስፋለሽ። አባቴ ሁሌ ከባለሽ ጎን ቆመሽ ላይሽ እፈልጋለሁ፣ የሰርግሽን ቀን በጉጉት እጠብቃለሁ ይለኝ ነበር። እንደዛ ሲለኝ ግን ቀልዱን ይሆን ለተረት ተረት ወሬ ማሳመሪያ ይሁን አልገባኝም ነበር። ግን በቃ የእኔ ማግባት አባቴ እንደሚያስደስተው ስለተሰማኝ ኤላን በፍጥነት አፈቀርኩት። እንዴት አላውቅም ቤኪ፣ እኔ ብዙ ጊዜ ስለ ትዳር አወራ ነበር። ሌላ ደግሞ ትቶኝ እንደማይሄድ ቃል ከገባልኝ በኋላ አባቱን ተከትሎ ሄደ። ከዛም በኋላ በጣም ተጎዳም። ከዛም በኋላ ደግሞ እናትና አባቴ ናጠዋል። ማንም ሰው አጠገቤ ያልነበረ ብቻዬን ተጽናን ነው። ከዛ ግን ባደግኩበት ቤት በእናትና በአባቴ ቤት ውስጥ የአክስቴ ሰራተኛውን ራሴን አገኘሁት። የምር ጀግና ሴት ነሽ። አሁን ላይ ምንም አይነት ጉልበት የለኝም ብ ተሰብሯል። አይ እንደዛ እንዲሁን ለራስ ድጋት ስጭው። አንቺን ከጋዱሽ እና ከተብሽ ሰዎች በላይ አንቺ የተሻልሽ ነሽ። እንደዛ ይመስላል። እና ይሄን ቀለበት የምላደርገው ልታደረጊ ዘን ሆነ መጨነቅ የለብሽ። እሺ ቤቅ ያደርገዋለሁ። ካሁን በኋላ በተቻለ ይመጣል ለማስተካከል እሞክራለሁ። እኔ ሞላይ ከጎንሽ ኔ። እንዴት ነሽ? ገና ከመምጣትሽ በነገር ያዝንሽ አይደለ? አረ፣ ችግር የለውም ምትዬ። ቤት ሄዳል? አረ እባክሽ ማን ነው ይህን ቤት ያንቺ ያደረገው? ቀስ ቀስ እያለች ዴቭን ወሰደችው። እሰይ እንኳን የራሷ አደረገችው። የራሷ አባት ታደረገው ኖሮ ሙሽራችን ሆነ ተመልሳ ትመጣ ነበረ። ደግሞ አሁን ዴቭ አባቷን አሳምኖ ይመጣል። እሱንማ ተስፋ አላደርግም። ባይሆን እናቴና ብርሃኔ ከተረዱኝ ይበቃኛል። አባቴማ እኮ ልጅ አይደለሽም ብሎ ከካደኝ። ቆይ አደይ፣ አባትሽ የማይወድሽ የሚያስብልሽ ነው ይመስልሽ? በደስታሽ ደስ ይለዋል። እኔ እንዲሁም ሳስበው ሰርጉን የሚቀበል ይመስለኛል። አይ፣ ምን ሆነህ ነው? ችግሩ እሱ መስሎኝ። እኔ ምልሽ፣ ያ ሊያገባሽ የነበረው ሰውዬ ግን እንዴት ሆነ? ስለ እሱ ምንም ሰምቻለ? ቆይ፣ እማዬ ግን የምርሽ ነው? ምኑ? አባዬ ማለት እኔ አባት ሳገባ መጥቶ ልጄ ይቅርታ ይለኛል? አይ፣ ልጄ የአንቺ አባትማ ሌላ ህይወት መስርቷል። ተቀይሯል። ለእኔ ራሱ እስኪገርሜን ድረስ። አሁን እኮ ተናግረሻል እማዬ፣ ለምን ተወላውያለሽ? ምን ምን ወላወልኩ ልጄ? ለአዴ እውነታውን እውነታውም ነው የነገርኳት እኮ። ስለዚህ የእኔም አባቴ የደስታዬ ቀን ይመጣል ማለት ነው ልጄ ይለኛል። አይ ፍቅር የአንችና የአዴ ነገር እኮ የተለያየ ነው። ለምን የኔ አባቴ የኔ አባት ለምንድን ነው ከሰው የተለየ ሆነው? አይ እንግዲህ ጀመርሽ ደግሞ ፍቅር። ወዴት ነሽ ፍቅር? ኧረ ፍቅር ወዴት ነሽ ፍቅር? አባቷም በጣም ተወዷለች። አዎ አዴ እሱን አውቃለሁ። ግን እሱ ላይ አያትም አይፈልግም። ግን ለማናገር አልሞከራችሁም? ምናልባት እኮ በዚህ ልክ እየሆነች ያለችው የአባቷን አፍቆት ይሆናል ነው ብለሽ ነው አደይ? ምን ያደርጋል ይሄ ለእሱ አዲስ አይደለም። ደጋግሜ ነግረት አለው። እሱንም ለማግኘት ሞክሬያለሁ። ግን እሱ ላይ ያገኘን አይፈልግም። ለምን ትዬ ልጁን የማይወዳባታል? አይ እንዲሁም በተለየ ሁኔታ ይወዳታል። ታዲያ ለምን ልጆቹ ላይ አይመጣም? ፍራቻ ነው። የምን ፍራቻ? አይ ታሪኩ ብዙ ነው ልጄ እሺ ካጠፈው ይቀርታል። አይ የለም፣ ምንም አላጠፋሽም። ምንጂ ሂጂ፣ ግቢ እኮ ነው ቤት እንነጋገራለን። አንተ እንደናቀኝ ማንም ሰው አልናቀኝ። ቆይ ፍላጎትህ ምንድን ነው? እኔ ሄለንን ላገባ ትፈልጋለሁ። ሄለን ሚስቴ ናት እኮ የልጅነት ፍቅረኝ። ቆይ አበበ እዛ ሆነ አንድ ቀን አስተውሰሃት ታውቃለህ? መች ጠይቀሃት ታውቃለህ? ይሁን ሁሌ ነው የማስባት፣ ግን ሴት ልጅነት በቃ የራሷን ሕይወት ጀምራለች ብዬ ስላሰብኩኝ ነው። ግን ደግሞ አሁንም ቢሆን እወዳታለሁ እና ላገባ ትፈልጋለሁ። ደግሞ እንደ ማጉላት ቃል እገባልሃለሁ። አንተን አላምነህ አትልፋ። መቼም ቢሆን የለን ያንታቱን ተከባብረን ብንኖር ይሻለናል። ቅሬታ አለ። አይ ባንቺ አይደለም። ታዲያ በማን ነው? የዳይመንድ ነገር አሳስቦኝ ነው። ከሱ ጋር የሚነበረብ እኔ ስላስደበርኩ ነ እንደዚህ የምትለው ቆይ፣ ምንድን ነው ሁሉም ነገር ወደ ራሱ የምታዞሩ? ታዲያ እንዴት ነው? እዛ ብቻ መደሳስብ። ተጨነቂ ነው። ደግሞ ሰው ጥቅሙ የሚገባሽ ከአጠገቢ ሲለይ ነው። ዳይመንድ ብዙ ጉለቶችን ይሰፍኑታል። አዎ ዳይመንድ የምትለው አንቺ? አዎ ጥረት ፈልጋት ነው። ዳይመንድ ሲደብረው ምን እንደማይለው ታውቂያለሽ? ጥረትና እናስጨነቀት ምን ነው? አውጣራችሁ አንቺ አይደብርሽም እንዴ? እያየሽን ላሽልቲ ነበር እራሳቸው አላችሁ እንዴ እዚህ ሰፈር አንሽ ምንም ያላችሁ ነበር። አረ በናትሽ እንደዚህ በነፃነት እየተንቀዋለሽ ደግሞ ታወሪያለሽ። አሁን ደግሞ ምን አጠፋሁሽ? ከዚህ በላይ ምን ልታደርጊ ያስብሽ ነበር? አሁን ነው ይቀጥል። ወዴት ወዴት ነው ምቀጥለው? ቅምጥል ፍቅረኛ እንደሆነች ታውቂያለሽ? አዎ አውቃለሁ። ምን ይጠበስ። ለእሷ የሚሆን አሪፍ ቀለል ያለ ዘፈን ዝፈኝ። ምን ነው? አዎ ዝፈኝ። ምን ዳልሰማ ሶቶኒ እኔ ዘፈን አልዘፍንም ኪንጎ። አረ አዎ ኪንጎ ወዴት ነው የምትሄደው? እንደ አሁን ደግሞ ምን አድርጊ ነው የምትሄደው? ቁጭ ብድግ ስሪ። ኧረ አንቺ ስለፈጠረሽው አትጮች፣ ቢንዲድበት አሁን እህል ይሰምኛለሽ። የያዝነው ቀላል አይደለም። እሺ ሀምሳ ቁጭ ብድግ ስሪ፣ አለበለዚያ ንቅንቅ የለም። ምንድን ነው ፈጠን እናድርገው። እስካሁን ቆመሻል፣ ተንቀሳቀስሽ። እንደ አሁን እኔ በምን አክመኝ ነው ሀምሳ

ከእሱ ጋር ምንድን ነው የተፈጠረ? ምን ተፈጠረ ብሎ ነገርሽ ፊት ለፊትሽ አደል እንደ ነገረኝ። ቆይ ምን ሆናችሁ ነው? ምንም አደለም እህቴ፣ ቀላል ነገር ነው፣ ራሳችን እንፈተዋለ። ቆይ ምን አጣልታችሁ ነው? እህቴ አሹ ጸባይ ሁላ ተቀይሯል፣ እንደ ድሮ አደለም። ከእሱ ጋር ስራ ፈትቼ ቁጭ እንድል ነው የሚፈልገው ከዛ ደግሞ ኪችና ትምጣ እያልኩት እትዬ በሚኖሩበት ሰዓት እየመጣ ሌላ ነገር እንዲያስቡ እያደረጋቸው ነው። ማያሹ ዝም ብለሽ ያስደንቅሻል አይደል? እዚህ ቤት ውስጥ እኮ አንቺ ለሱ፣ እሱ ለአንቺ ነው ያላችሁት። ስለዚህ ቶሎ ቶሎ አትናደጅ፣ ታዋዳችሁ መኖር ነው ያለባችሁ። እሱማ አዎ፣ እቴ ልክ ነሽ። ግን ደግሞ አንዳንድ ጊዜ ያበዛዋል። አትናደጅ፣ በቃ አሹ እኮ ጥሩ ልጅ ነው፣ ከእኔ በላይ ታውቂዋለሽ። እሱማ እኮ ለክፋት ብሎ እንደማያደርገው አውቃለሁ። እንደ አንተ የማይባል ነገር እያልክ፣ እን አስእንያን ያህል ምን አልኩ? በቃ አንቺ ምንም ቁም ነገር አታውቂም። ኧረ ማን ካንተ በላይ እ ዛሬ ግን አብረን ነው የምንለው ማለት እስ ዛሬ ልንክከብሻ እንዴት? ምንም በማስመልከት ደሞ ሌላ ነገር እንዳታስቢ እንዲሁ ዝም ብዬ ነው። ምነው? ችግር አለ? ምንድነው? ችግር አለው? ምን አስበሽ? እን አረባክሻ ወታደር እሺ ለምን ትቆጣለ እንዴ? የማወራውን ሁሉ እኮ እያጣማምሽ ነው መሰለኝ። ምን ላደርግ? እሺ ምንድነው ያሰብከው? ግልጽ አድርገህ ንገረኝ። ራት ልጋብዝሽ እንዴ? ምን አደነገጠሽ? አረ ራት። እንደዚህ ይሻላል። ምን ችግር አለው? ወንድምሽ አይደለው እንዴ? ታዲያ ወንድም ደሞ ከመጀመሪያው ነው ራት የሚጋብዘው? አረ ነው፣ ድሮም ሰው ሲያስብልሽ ደስ አይልሽማ። እሺ በቃ ይቅርታ፣ ተስማምቻለሁ። አረ እኔ ደግሞ በቃ ትቼዋለሁ። አታደርገውም እንዴት እንደማደርግና እንደማላደርግ አሳይሻለሁ። እንዴ አመረርክ እንዴ? አዎ ይሄዳለሁ። ቆይ ቤክ፣ ምን ለማድረግ እያሰብክ ነው? እኔማ ለአንቺ ጥሩ አስቤ ነበር፣ አንቺ ግን ምንም አልገባሽ ነው። እሺ አልኩ አይደል እንዴ በቃ፣ አረ ተስማማል። አዎ ተስማምተናል። ብር እስካልከፍልኩ ድረስ ሂጅ፣ ይበላል፣ ለእሱ እንዳታስቢ። ፋ ነው ማድረግሽ። እንደውም ልብስ ምናምን ቀይሪ፣ እኔም ቀይሪ እመጣለሁ። በኋላ ጠብቅኛል። ቻው እንደሚበቃ ምንም አደጋ አልቻልኩም። እንዴ ቆይ ታዲያ እኔ ከየት ላምጣ? የለኝም፣ ምንም ነገር የለኝም አልኩህ እኮ። ለምን ደሞ አትረዳኝ? ቆይ አላውቅም አላውቅም በቃ ቆይ። ግን ለምንድነው ሁሌ እኔ ላይ የምትበሳጨው? በተቻለ መጠን ልረዳህ እየሞከርኩ ነው፣ ግን አንተ ሁሌ እንደባሰብህ ነው። ቆይ ምንድነው ችግር? እኔ ለራሴ እንኳን ብዬ አላውቅም፣ ሁሌ ለአንተ እንዳደረግኩ ነው። ሰማኝ ያለ ወንድም፣ የአንተ ችግር መቼ እንደሚያበቃ አላውቅም እኔ ግን ሁሉም ነገር በጣም ሰልችቶኛል። እሺ በቃ ወንድሜ ይበቃሃል። አውቃለሁ ወንድሜ ሁሌ ልታሳቀኛት ሞክር፣ የእናት ያደራው ታናሽ ወንድሜ ነው። እኔ ግን ከዚህ በላይ በቅቶኛል። እሺ ምንም ማድረግ አልችልም። አዎ ከዚህ በላይ ምንም ማድረግ አልችልም ወንድሜ። አሁን ከዚህ በኋላ በራሴ የሆነ ነገር ለማድረግ ሞክር፣ በቃኝ በቃ ኔ ሊድ ምንዋደ ትንሽ አትጫወጭም? አይ ሊድ እዚህ ምን እሰራለሁ? አሮሚን በደንብ ስራ ልምዳለች። እሱም አን ስራ መልመዱን ለምዳለች። እኔን ዘጋችኝ እንጂ ቆይ ግን ምን ሆናችሁ ነው? አሁን እየወራዋት ነበር። ለምንድ ነው ሰው በሌለበት ኪችን እየገባም ታስደነግጣት? ይህንንም ወሬ ብላ ነገረችሽ? ምን ላርጋዴ? ታይኔ ስጠፋ ጊዜ ምን ላርግ እንጂ ኔ እዛ መግባት እንደሌለብኝ ትትኔ እንዳይሆኝ አልፈልግ ቢሆንም የእሷን ስሜት ኔ በደንብ እረዳታለሁ። ምን ላርገሽ እንደው ሲ ምን ወንቃለች? እስቲ ንገሪኝ አደይ ኤቴ። እሷ ምንም አላለችኝም፣ ግን ካሳለፍኩት ተነሰች። እኔ ልንገር በቃ፣ ማውራት መነጋገር ካለባችሁም ስራ በጨረሰችበት ሰዓት እንጂ፣ ስራ ላይ ሆና አታስቸግራት። እሱማ አጥፍቻለሁ፣ ስትሸሽኝ ስትርቀኝ ጊዜ እንጂ እንደዛ ማድረግ አልነበረብኝ። እሺ አጥፍቻለሁ። ዋናው ጥፋትህን ማመን ነው። ከዚህ በኋላ ግን ልትረዳት ሞክር። እሺ እሺ። አደይ ኤቴ አመሰግናለሁ። በይ እኔ ትንሽ ከፍታ አድርጌሽ ልምጣ። አይ እኔ ራሴ እሄዳለሁ። አንተ ቤቱን ለማንተታ ቻው

ለምንድን ነው እዚህ ድረስ እየመጣሽ እናቴን የምታገኛት? ቆይ ምንድን ነው ችግርሽ? አልገባኝም ደግሞ በእናትሽ ልትቀኝብኝ ነው። ስሚ ሌላ ትርፍ ነገር ከአንቺ ጋር መነጋገር አልፈልግም። ቦታሽን እወቂ። በየጊዜው እዚህ እናቴ ጋር ትመላለሽ ለምን? ቤት መመላለስ አዲስ ነገር ይሆንብሻል ገና